እሺ ወይ ቶማስ አምላኬ ያለውስ እሺ ቶማስ አምላኬና ጌታዬ ያለው ምንድነው? ሂ ሰይድ አንቱ ሂም አይደል የሚለው ፕሪፖዚሽኑ ኦሪ ዘፍጥረት 19 19 ላይ ያው ራሱ ሂ ሰይድ አንቱ ዘም ነው የሚለው ለመላእክቱም አላቸው ነው የሚለው ከዛ ጌታ ሆይ ባሪያን አትለፈው ምናምን እያለ ያወራ ነበር ሎጥ። ማንን ነው የሚያወራው? ፕሪፖዚሽኑ የሚጠጋ ወደ ማን ነው ለአምላኩ ነው። ለምን ታዲያ ሂሴድ አንቱ ዘም ለምን አለ? ለእነርሱ አላቸው ይላል። ሎጥ ያላቸው እነሱን ነው፣ እነሱ ሁለቱ መላእክቶችን እያወራ ያለው ሲባል አይ መላእክቶቹ እኮ መልእክተኛ ናቸው። በመልእክተኞቹ ፈጣሪ እያናገረ ነው ከተባለ ኢየሱስም ዮሐንስ 17:3 ላይ መልእክተኛ ነው። በመልእክተኛው በኩል ቶማስ ጌታዬና አምላኬ እያለ ነው ያለው አብን እንደዚህ ብለ በቀላሉ መመለስ ይችላል። ግን ሌላም አርጊመንቶች አሉት። ግራንቪል ሻርፕሩል የሚባል ነገር አለ። ምንድነው ግራንቪል ሻርፕሩል ህግ ውስጥ ምንድን ነው ሁለት እንትኖች ማዕረጎች በካይ በሚል ኮፕራቲቭ ኮንጃክሽን ተጻምረው ከፊትለፊታቸው ደግሞ ዴፊኒት አርቲክል ከመጣና ተመሳሳይ ደግሞ ኬዙ ደግሞ ተመሳሳይ ኬዝ ከሆነ ወይ ጄኔቲቭ አኩዜቲቭ፣ ኖሚኔቲቭ ከሆነ ስለ ሁለት ፐርሰኖች ነው የሚያወራው ብሎ ያስቀምጣሉ። በዚህ በግራንፊል ሻርፕ ሩል መሰረት ቶማስ ጌታዬ ያለው ኢየሱስን ነው፣ አምላኬ ያለውን ደግሞ አብን ነው። ሁለት ፐርሰኖችን ያመለክታል። ማይ ጋድ በሚለው ቃል ጄኔቲቭ ፎርም ነው ማይ ሎርድ ማይ ማይ በሚለው ነገር ላይ ምን አለው? እንትን አለ ሞዩ፣ ሞዩ ወይም ሙ ሙ ወይም ሞዩ አንዳንዴ ሙን ብሎ ይጠሩታል። ሙ ነው የሚለው ሙ ቴዎስ ገብተዋል። ቴዎስ ኩሪዮስ የሚለውን ቃል ይጠቀማል። ከዛ ካይ የሚል ነገር ይጠቀማል። እንደገና ደግሞ ሆ የሚል ዴፊኒት አርቲክል ይጠቀማል። ስለዚህ ሁለቱ ሁለት ፐርሰኖች እንደሚያመለክ ዲስቲንክ ፐርሰኖች እንደሚያመለክተው ሁለት ፐርሰኖች ከሆነ የሚያመለክተው ጌታ የተባለው ኢየሱስ ነው አምላክ የተባለው አብን ነው ብለው ያስቀመጡም አሉ። እንደዛ ግን አንተ ሞር ይሄ ነገር ግራን ሻርፕ የሚባል ነገር እኔ አላቅም፣ ምክንያቱም 14ተኛ 15ተኛ ክፍለ ዘመን ላይ የነበረ ስኮላር እንጂ ቸርች ፋዘርስ ሳያውቁትም ብለው ሙግት ካቀረቡብህ ወዲ ዘፍጥረት 1919 ላይ ገብተ ሎጥ አላቸው ይላል ሁለቱም መላእክት ምን አላቸው ጌታዬ ሆይ ባሪያን አትለፈው አላቸው ይላል። ለምንድን ነው ፕሪፖዚሽኑ ወደ እነሱ ያስጠጋው? ብለን ስንል ተመሳሳይ በእነሱ በኩል አምላክ እያናገረን ያለው ዮሐንስ ወንጌል ምራፍ ምዕራፍ 17 ምራፍ 20 ቁጥር 28 ላይም ቶማስ በመልእክተኛው በኩል እያናገረን ያለው ዮሐንስ ወንጌል ምራፍ 13 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምእና በእኔም የሚኖረው አብ እርሱ ስራው ይሰራል አለ። አንዳንዴ እኮ አብ ሲናገር ታየዋለህ። ዮሐንስ ወንጌል ምራፍ 8 ቁጥር 19 ላይ አባተ ወዴት ነው ሲሉት፣ ቁጥር 23 ላይ እኔ እርሱ እንደሆንኩ ባታምኑ ባጣታችሁ ትሞታላችሁ አላችሁ። እንግዲያው አንተ ማን ነህ ሲሉት ከጥንት ጀምሮ ስናገር የነበርኩት ነው አለ። አብ ነበር ሲያወራ ነበር ያኔ። ከዛ በኋላ ምን አላቸው? የላከኝ እውነተኛ ነው አለ ኢየሱስ ቀጠለና እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ ስለ አብ እንደነገራቸው ግን አላስተዋሉም። እና አንዳንዴ አብ ይመጣና ወይም ደግሞ አንዱ አምላክ ይመጣና በኢየሱስ በኩል ይናገራል ለዛ ዕብራውያን አንዳንድ ላይ እግዚአብሔር ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ በልጁ መቼ ነው የተናገረው ብለህ ስትል እዛ ጋር ስትመለከተው ማለት ነው። እና በልጁ በኩል ኮንታክት ያደርጉት ነበር ሰዎች ማለት ነው። ወይም ደግሞ በመልእክተኛው በኩል ያደርጉት ነበር። ለምን ዘፍጥረት 19 18 ላይ ሎጥ በመላእክቱ አማካኝነት ሎጥ ሂ ሰይድ አንቱ ዘም ተብሎ ፕሪፖዚሽኑ የሚጠጋው ወደ መላእክት ሆኖ ነገር ግን በመላእክት አማካኝነት እያናገረ ነው ብሎ ካሉ፣ በተመሳሳይም ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ እያናገረ ያለው አብን ነው ብለህ መፍታት ትችላለህ። ግልጽ ነው፣ ግልጽ ነው። ዶክተር፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሰለምቲ ነኝ እና ጥያቄ ነበረኝ። ምንድነው፣ ሰለምቲዎች ምን አድርጉ ነው ሰው የምትሉት? ወረራችሁን እኮ ዙሪያችንን ወረራችሁት። ምንድነው ሰሞኑን፣ ምንድነው፣ ምንድነው እና አዲስ አለም ስራ ነው ምንድነው፣ እያደረጋችሁ ያላችሁት? እኔ ሰለምቴ በዛብኝ። ራሱ በየቦታው ሰለምቴ ሰለምቴ ሰለምቴ ሜሴንጀር ላይ ሰለምቴ፣ እስቲ ቴሌግራም ላይ ሰለምቴ፣ እንደገና ደግሞ ቲክቶክ ላይ ሰለምቴ። ማሻላ እስቲ፣ አልሐምዱሊላ በሉ በሉ አላሁ አክበር በሉ፣ እስቲ ከስር አላሁ አክበር፣ አልሐምዱሊላ፣ ላኢላሀ ኢላላህ፣ ሶስቱንም ሶስቱንም በሉ እስቲ። ማሻላ በሉ አልሐምዱሊላ በሉ ላኢላሀ ኢላላህ በሉ አላሁ አክበር ኡላ በሉ፣ አራት ጨምሩበት። ማሻላ እሺ ጃ ቀጥል። ኢሳ ኢሳ አልሞተም አይደል? አልሞተም፣ አልሰቀሉትም አይደል? አልገደሉትም። አዎ ግን አድርጎሃል አይደል? አድርጎሃል። አዎ እስኪ መሪም ሠላሳ አንድ አይ ቲንክ ሠላሳ አንድ ላይ ነው መሰለኝ። አንተ አስራ ዘጠኝ ሠላሳ አንድ ላይ በተወለድኩበት ቀን በምሞትበት ቀን ሂያ ሆኜ በምንቀሰቀስበት ቀን ተመለስ አይሰማም። ሄደ ነበር፣ አሁን መጣ። በተወለድኩበት ቀን በምሞትበት ቀን ህያው በመቀሰቀስበት ቀን አይደለም ቤትኛውም ስፍራ ብሩክ አድርጎኛል እና ሰላት እና ዘካንም ልሰጥ አዞኛል የሚትል ቦታ ልጫ መርየም ሰላ ያለው ሱረቱ ማኢዳ ነው። ሱረቱ ማኢዳ እንትን ላይ ሱረቱ መርየም ላይ አለ። እሺ እና እንትን ሰላትንም ዘካም እንድሰጥ አዞኛል። እንደዛ አይደለ የሚለው ቦታ እና በህይወት እስበህይወት አለ አለ እስቲ አሁን እና ዘካ ለማን ነው የሚሰጠው? የምጥል ጥያቄ በህይወት እስካለው ሲል እኮ በምድር ላይ እስካለው ማለቱ ነው። ሌላ ነገር አይደለም። ኢሳይ ብን መርያም በህይወት እስካለው ድረስ ሰላትን በመስገድ ዘካ በመስጠት አዞኛል ማለቱ። አሁን ዘካን ስለማይሰጥ በህይወት የለም ሞቷል ወይስ በሰማይ በህይወት ካለ እዛ ስጋ እየሰጠ ነው የሚል ጥያቄ ነው መሰለኝ አለ የሚሰጠው 1931 ላይ ማለት ነው። ሱረቱ ማይዳ ምዕራፍ 5 ቁጥር 117 ላይ አለል በእርሱ ያዘዝከኝ ቃል ጌታዬ ጌታችሁ አላን ተገዙ ማለት እንጂ ለእነርሱ ሌላ አላልኩምና በውስጣቸው እስካለው ድረስ ነው የሚለው። በእነርሱ ላይ ምስክር ነበርኩኝ በወሰድከኝ ጊዜ ግን አንተ በእነርሱ ላይ ነው ዱምቱ የሚለው ቃል። እስካለው ድረስ የሚለው ነገር በእነርሱ ውስጥ እስካለ ድረስ ነው አየ በውስጣቸው እስካለው ድረስ እስካለው በውስጣቸው እስካለው ድረስ የሚለው የሚጠቀመው የአረብኛው ቃል ዱምቱ ነው የሚለው እስካለው ድረስ የሚለው ሀይለ ቃል አለ በምድር ላይ ባለበት ቆይታ ነው ራሱ። እዛ ላይም ስትመለከተው ሱረቱ መርየም ምዕራፍ 19 ቁጥር 31 ላይ ምንድነው የሚለው እስካለው ድረስ ነው የሚለው አይደለ? እስካለው ድረስ እስካለው ቤትም ስፍራ እስካለው ድረስ ለሚለው የሚጠቀመው የአረብኛው ቃል እስካለው የሚለው ድምቱ ነው የሚጠቀመው። ስለዚህ በእስራኤል ልጆች መካከል እስካለ ድረስ ዘካን ይሰጥና ምን ሰላትን ያደርግ ነበር ማለት ነው እንጂ ስለ ማድረግ አያወራም። ሱረቱ ማኢዳ ምዕራፍ 5 ቁጥር 117 ይፈተዋል። ግልጽ ነው ድምቱ የሚለው ቃል እስካለው ድረስ የሚለው ቃል ሁለቱም ጋ ነው ቁራን ላይ አረብኛው ላይ መጣው ማለት ነው። እስካለው ድረስ የሚለው ነገር የሚትለው ሱረቱ ማይዳ ምዕራፍ 1 ቁጥር 17 ላይ በውስጣቸው እስካለው ድረስ በእነርሱ ላይ ምስክር ነበርኩኝ አለ። በወሰድከኝ ጊዜ ግን አለ ካረገ በኋላ ማለት ነው። ስለዚህ አሁን በውስጣቸው እስካለ ድረስ ነው ዘካንና ምንን ሲሰጥ የነበረው። በህይወት እስካለው ድረስ ያለው ሰላትን በመስገድና ዘካን በመስጠት የሚለው ከእነርሱ ጋር ያለ ምድር ላይ እያለ ያለው የሚያመለክት ስለ ሰማይ አይደለም የሚያወራው። እንደዛ ከሆነ ደግሞ ምን ያለ መሰለ ሰማይ ላይ ሰላትስ ይኖራል፣ ዘካ እንዴት ይሰጣል ይላል። ዘካ የሚለው የአረብኛ ቃል ራሱ አንዳንዴ እንትን ማንጻት የሚለውን ነገር ይተረኩማል። ብጻት አድርገ ውስጥ የምሰጠው ነገር ራሱ ዘካ ተብሎ ሊባል ይችላል በአረብኛ። ሰማይ ላይም ከፈለገ ዘካ ይሰጣል ብለን መከራከር ትችላለ። ለምን ዘካ የሚለው የአረብኛ ቃል ብዙ ትርጉም ስላለው ማለት ነው። ነገር ግን እንደ ግራማቲካል ሴቲንግ እና ፕሎት ውስጥ ገብተህ ግን ስታየው የሚያመለክተው በምድራዊ ቆይታ ላይ የነበረው ሁኔታ አመላካሽ ነው። ማቴዎስ ወንጌል 23 34 ላይ ያለው ስለዚህ ነቢያት እንልካለሁ የሚለው ተረድቼዋለሁ። ግን በዚህ ተመሳሳይ አንድ ጥቅስ ካለ ብሰጠኝ። እልካለሁ የምትለው እኮ ጥበብ ናት አይደለም? ጥበብ ናት እኮ እልካለሁ የምትለው ኢየሱስ ጥበብ ያለችዋን ነው ኢየሱስ እየደገመው አይደል እንዴ? እንደዛ እኮ ነው እንደዛ አይደለ? ሉቃስ ወንጌል ላይ ስትመለከችው አስራአንድ አርባ ዘጠኝ ላይ ይኸው። ስለዚህ የእግዚአብሔር ጥበብ እንዲህ አለች አለ ኢየሱስ፣ ወደ እነርሱ ነቢያትና ሐዋርያትን እልካለሁ አለች አለ። ኢየሱስ እየተናገረ ያለው የእግዚአብሔር ጥበብ ያለችውን ነው። ማቴዎስ ገንጥሎ ስላመጣብሽ ነው ያምታታብሽ። ማቴዎስ 23 34 ላይ የሚያወራው ኢየሱስ ያለ ነው የሚመስለው፣ ግን ኢየሱስ አይደለም እየተናገረ ያለው የሉቃስ ወንጌል ምዕራፍ 11 ቁጥር 49 ነው። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች አለ ኢየሱስ፣ ወደ እነርሱ ነቢያትና ሐዋርያትን እልካለሁ፣ ከእነርሱ ይገድላሉ፣ ያሳድዳሉ አለች አለ። አለች እያለ ኢየሱስ እየተናገረ ነው ያለው። ማናት አለች የሚለው የእግዚአብሔርን ጥበብ ነው። የእግዚአብሔር ጥበብ የት ቦታ ነው ሐዋርያትና ነቢያትን የላከችው ከተባለ መጽሐፈ ምሳሌ ምዕራፍ 9 ላይ ታገኘዋለች ማለት ነው። መጽሐፈ ምሳሌ ምዕራፍ 9 ቁጥር አንድ ላይ ሲናገር ጥበብ ቤቷን ሰራች፣ ሰባታዊ ምሰሶን አቆመች፣ ፍሪዳዋን አረደች፣ የወይን ጠጫን ተባለቀች፣ ባሪያዎቿንም ልካ በከፍተኛ በከተማይቱ ከፍታ ላይ ጠራች ይላል። ብሉይ ኪዳን ላይ የነበሩ በጥበብ ነበር ሲላኩ የነበረው። እዚህ ጋር ጥበብ የሚባለው አልጎሪካል ነው፣ ሲምቦሊካል ነው፣ ኢላስትራቲቭ ነው፣ ፊገራቲቭ ነው። ስለዛ ነገር ነው የሚያወራው። ስለዚህ እግዚአብሔር ጥበብ እንዲያለች እያለ የሚያወራው ኢየሱስ እንጂ ኢየሱስ ልካለው የሚለው ኢየሱስ አይደለም። እግዚአብሔር ጥበብ ነው እንደዛ ያለችው፣ በምሳሌ አነጋገር ማለት ነው አልጎሪካል በሆነ ግልጽ ነው። አዎ ግልጽ ነው። መጀመሪያ የሚተረዳውት እግዚአብሔር በነብያት አፍ ስለሚናገር እግዚአብሔር የተናገረ መስሉ በኢየሱስ በኩል ማለት እንደዛ ነበር፣ እንደዛ መውሰድ በልጁ ተናገረ በሚል መምጣት ይችላል። እኔ ከራሴ ምንም አልናገርም ስለሚል ዮሐንስ ወንጌል 12 49 ላይ ትምህርቴ ከላከኝ እንጂ ከራሴ አይደለም ይላል። ዮሐንስ ወንጌል 7 19 ላይ ዮሐንስ ወንጌል 8 26 ላይ ደግሞ የላከኝ እውነተኛ ነው፣ እኔ ከርሱ የሰማሁትን ዳለም እናገራለሁ ስለሚል ዮሐንስ ወንጌል 14 10 ላይ ደግሞ እኔ ከራሴ ምንም አልተናገርኩም ይላል። ዮሐንስ ወንጌል 14 24 ላይ ደግሞ ይሄ የምትሰሙት ቃል የላከኝ እንጂ እኔ አይደለም እና ይላል። ከዛ አንጻርም አርጊመንት ቢልድ ማድረግ ትቻለሽ፣ ግን ሞር የኛው ነው ኢፌክቲቭ የሆነው ለማለት ፈልጌ ነው። ይሄን ይመስላል። እሺ፣ ግን በዚህ ተመሳሳይ ግን ይኖራል። እግዚአብሔር በነብያት አፍ ሌላ የተናገረበት ቦታ ምን የተናገረበት ልክ እንደዚህ መስሎ የመጣ ጥቅስ ካለ ምናልባት የላከበትን ነው የፈለግሽው። ያ አሁን እዚህ ጋ ኢየሱስ ተናግሮ ተናግሮ አብ እንደላከ ዮሐንስ ማቴዎስ ወንጌል ምዕራፍ አንድ ላይ ምንድን ነው የሚለው እዛ ጋ የወይን አትክልት ባለቤት ቁጥር ሰላሳ ሦስት ጀምረሽ ብታነቢው ሰላሳ አምስት ላይ ገበሬዎቹን ገበሬዎች ባሮቹን ባሮቹን ላከ ይላል። መጨረሻ ላይ ልጄን ያፍሩት ይሆናል ብሎ ልጁን ላከ ይላል ቁጥር ሰላሳ ሰባት ላይ ልጁን የላከው ባሮቹን የላከው ነው። መጀመሪያ ልጁንና ባሮቹን የላከው ደግሞ ማነው? አብ ነው። ዕብራውያን አንዳንድ ላይ እግዚአብሔር ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው በልጁ ደግሞ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። ስለዚህ በልጁ የተናገረውና በነቢያት የተናገረው አባት እየሆኑ ማለት ነው፣ አብ ነው እሱ ሰ ጀዛከለሃ። አንድ ልጨምር ምናልባት ካልደከመ? እሺ፣ መርቅልኝ ትንሽ መረቅ አድርጊልኝ። እሺ የኔ ደግሞ ሁሌ ጥያቄ የሚሆንብኝ እግዚአብሔር ብሉይ ኪዳን ላይ በምንነትም በማንነትም እንዲሁም አዲስ ኪዳን ላይ በምንነትም በማንነትም አንድ ነው፣ ግን ሶስት እንዴት ሊያደርጉ ቻለ? ከምን የተነሳ ነው ሶስት ብሎ አርጊመንትም እንደዚህ ሊደመድሙ የቻሉበት ምክንያት እሱና፣ መጠየቅ ያለብሽ ለምታፋጥኝኛለሽ፣ እዚህ መርትሽ ጥያቄ ማለት ነው እያደገ የመጣ ነው። ትሪኒቲ በአንድ የመጣ ነገር አይደለም። መጀመሪያ ዩኒታሪያን ነበረ፣ ከዛ ቢኒታሪያን ሆነ፣ ከዛ በኋላ ትሪኒታሪያን ሆነ ማለት ነው። መጀመሪያ አንድ አምላክ አለ ብለው ያስተምሩ ነበር። ሁለተኛው ክፍለ ዘመን ላይ ሲመጣ ደግሞ ከአንድ አምላክ ሌላ ደግሞ ሌላ አምላክ ሁለተኛ አምላክ ማለት ጀመሩ። ሁለተኛ አምላክ እነ ዮስጦስ ሰማቱ፣ እነ ቱርቱሊያ፣ እነ ኦሪገን ምናምን የመሳሰሉት እንደዛ ነበር ሲያስተምሩ የነበሩት። በኋላ ላይ ግን በሶስተኛው ደግሞ መንፈስ ቅዱስ ንጽህ እንትን እግዚአብሔር መንፈስ ቅዱስ ጋድ ዘውሎ ስፒሪት ብለው ደግሞ ጨ እግዚአብሔር አብ የሚል ባይበል ላይ 13 ቦታ ላይ አለ። ለምሳሌ ያቆብ 1 27 ላይ ንጹህና ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይላል። እግዚአብሔር አብ የሚል ቃል ባይበል ላይ 13 ቦታ አለ። ነገር ግን እግዚአብሔር ወልድ የሚለው ለመጀመሪያ ጊዜ ኮይን ያደረጉት 325 ኒቅያ ጉባኤ ላይ ነው። እግዚአብሔር መንፈስ ቅዱስ የሚለው ለመጀመሪያ ኮይን ያደረጉት በ381 በኮስጠንጥንያ ጉባኤ ነው። ስለዚህ ትምህርቱ በአንድ ጊዜ የመጣ ሳይሆን በአራተኛው ክፍለ ዘመን ማብቂያ አካባቢ ላይ በደንብ የዳበረ ትምህርት ነው። ፕሮሰስ አድርጎ የዳበረ ነው። እና ከየት መጣ የሚለውን ነገር ማወቅ ከፈለሽ የሂንዱ ስላሴ አለ ብርሃማ፣ ቢሽኑና ሲቫ የሚባሉ ማለት ነው። እና እነሱ ሶስት እንትኖች አካላቶች አሉ እንደና ደግሞ አንድ መለኮት ይካፈላል የሚል እዛ ትምህርት ነበር። ከዛ ጋር ነው የሚመሳሰልብኝ ማለት ነው። የሂንዱ ስላሴ ጋር ማለት ነው። እና የእነሱን ስታጠኝ የእነሱ ጋር ነው የምታገኘው፣ ከእነሱ ጋር ይመሳሰላል የሂንዱ ስላሴ ማለት ነው እና የሂንዱ ስላሴ ነውኔ የተኮረጀ ነው የሚመስለኝ። ከዛ ነው የተኮረጀ የሚመስለኝ ደግሞ ነውም ራሱ ስትመለከችው ዝም ብለሽ የሂንዱ ስላሴ በጣም የሚያመሳስላቸው ነገሮች አሉ እና የሳንስክሪት መጽሐፍት ላይ ስትመለከቸው እንደዛ ነው ስለ አንድ አምላክ ያወራል ራሱ እና ኦባንሺዳ ምናምን የመሳሰሉት ስለ አንድ አምላክ ያወራሉ። ለምሳሌ ቻንዲያ ኦባንሺዳ ምዕራፍ ሁለት ቁጥር አንድ ላይ ያለ ሁለተኛ አንድ አምላክ ብቻ ነው ይላል። ስሬታ ኦባንሺዳ ምዕራፍ ስድስት ቁጥር አስራ አንድ ላይ ደግሞ እርሱ አንድ አምላክ ብቻ ነው በፍጥረታት ውስጥ ደግሞ የተደበቀን እና ሪግቬዳ መጽሐፍ አንድ ምዕራፍ አንድ ቁጥር አንድ ላይ እንደዛ ወዳጆች እርሱን እንጂ ሌላን አታምልኩ ብቻውን አመስግኑት ይላል። ሪግቬዳ መጽሐፍ አንድ ምዕራፍ 164 ቁጥር 46 ላይም እንደዛ እርሱ አንድ ነው ብዙ ስሞች አሉት ይላል። እንግዲህ አንድ ከሆነ ታዲያ ምንድን ነው ሲባል ቪሽኑ ፑራና መጽሐፍ አንድ ምዕራፍ ሁለት ቁጥር 66 ላይ እርሱ ልዑል ነባሬ ራሱን በሶስት አካላት ይለያል። እርሱም ብርሃማ ቪሽኑና ሺቫ የሚባሉ ናቸው። የተለያየ ገጽታ አላቸው እያለ ይናገራል ማለት ነው። እነዚህ ሶስት አካላት በባጋቫድ ጊታ ምዕራፍ 13 ቁጥር 17 ላይ እርሱ የማይከፋፈል ነው፣ ነገር ግን በሕያዋን ፍጥረታት መካከል የተከፋፈለ ይመስላል። እርሱ የበላይ ጠባቂ፣ አጥፊና የፍጥረታት ፈጣሪ ነው ይላል። ምን ማለት ነው ሲባል እነዚህ ሶስት አካላቶች አሉ። እነዚ ሶስት አካላቶች የሚባሉት በጥቅሉ ብርሃማ ፊሽኑና ሲቫ ነው። በጥቅሉ ትሪሙርት የሚባል ትምህርት አላቸው። በእነሱ ማለት ነው በትሪም ትምህርት ትምህርት መጥተህ አምላክ አንድ ነው የሚል ትምህርት አላቸው። ብርሃማ አምላክ ነው፣ ቪሽኑ አምላክ ነው፣ ሲቫ አምላክ ነው። ብርሃማ፣ ቪሽኑ፣ ሲቫ ሶስት የተለያዩ አካላቶች ናቸው። እነዚህ ሶስት አካላት ደግሞ መለኮታዊ አካላት ናቸው ብለው ያምናሉ። ብርሃማ የሚባለው ያው ትልቁ ታላቁ አምላክ የሚባለው ነው። የማይወለደው ግን አባት ተብሎ የሚጠራው ነው። ለምሳሌ ብራንዳ ኦባንሺዳ ምዕራፍ አራት ቁጥር እኔ ብርሃማ ነኝ ብሎ ይናገራል። እኔ አትማ ነኝ ብሎ ይናገራል። ራሱ ኦባንሺዳ ምዕራፍ አራት ቁጥር አምስት ላይ ማለት ነው።

አብ ማለት በነሱ አባት ማለት ነው። በነሱ ትምህርት ፒታ ይባላል። ፒታ ማለት አብ ማለት ነው፣ አባት ማለት ነው። ከዛ በኋላ ደግሞ ወደ ወልድ የሚባል ደግሞ አለ። ራሱ ቪሽኑ የሚባል ቪሽኑ የሚባል አለ። ቪሽኑ ማለት በሸነ ማለት ነው። ጠበቀ ከሚል ነው። ጠባቂ የሚባል አለ። አቫታሮ ነው ይመጣል። አቫታር ማለት አቫ ወለደ ማለት ነው። ተወላጅ ማለት ወልድ ማለት ዘሰን ማለት ነው። ከሶስቱ አካላት ቪሽኑ በተለየ አካሉ ዘጠኝ ጊዜ መቷል ተወልዷል ተብሎ ይታመናል ማለት ነው። በፋጋር ጌታ ምዕራፍ 4 ቁጥር 7 ላይ መቼም ቢሆን ጽድቅ ባነሰና አመፃ በበዛ ጊዜ አርጁን ወይ በየዛን ጊዜ ራሴ በምድር ላይ በየጊዜው እወለዳለዋለሁ ቢሽኑ ዘጠኝ ጊዜ ተወልዷል ማቲያስ ኩርማ ቫራ ራሳ ሻማ ፓራ ራማ ክሪሽና ቡድሃ እየተባሉ አስረኛ ወደፊት የሚጠበቀው ደግሞ ካልኪ ይባላል ማለት ነው በቫጋር ጊታ ምዕራፍ አራት ቁጥር ስምንት ላይ ታገኘችዋለች ጻድቁን ለመጠበቅ አጣንን ለማጥፋትና የስነ ምግባር አገጋት እንድጋሚ ለመመስረት በምድር ላይ ከዘመን ዘመን እወለዳለዋለሁ ማነው የሚለው ቢሽኑ ወልድ የሚባለው ሶስተኛው ሺቫ የሚባለው ነው ስጋቫ ማለት ብርሃናዊ ነዋር የሚባለው ዴቫ ይባላል አምላክ ይባላል። እሱ ሩንዳ ይባላል ሩንዳ ማለት መንፈስ ማለት ነው። አንድራ ማለት ቅዱስ ማለት ቅዱስ መንፈስ ነው እሱ ማለት ነው። ሪግቬዳ ምዕራፍ ሁለት ምዕራፍ ሀያ ቁጥር ሶስት ላይ መጽሐፍ ሁለት ላይ ስትመለክ በታላቅ ጥሪ የተጠራው መንፈስ ቅዱስ ነው ይላል። ቅዱስ መንፈስ ነው እራሱ ማለት ነው ተብሏል። ሪግቬዳ መጽሐፍ ስምንት ምዕራፍ ዘጠና ሶስት ቁጥር ሶስት ላይ መንፈስ ተወዳጅና ጓደኛችን ነው እያለ ይናገራል። ስለዚህ እንደ ክርስቲያኖች አባባል ጋርዘ ፋዘር ጋርዘ ሰን ጋርዘ ስፒሪት የሚለው በሂንዱ ውስጥ ነበረ። ራሱ ይቀድማቸዋል። በ3102 ክርሽና ለአርጁን በሰጠበት ምክር በቫጋድ ጌታ በሚባለው መጽሐፍ ላይ እንደዚህ አይነት ነገሮች ነበሩ ማለት ነው። የተለያየ መጽሐፍቶች ናቸው የነሱ መጽሐፍቶች ያሏቸው ማለት ነው። እና የሂንዱ መጽሐፍቶችን ስታጠኝ የተለያየ ነው ራሱ ማለት ነው። በ3102 ላይ በድራቪድ ኢንዲያን የተነሳው ክሪሽና የሰጠው ምክር ውስጥ አለ። በ1500 ደግሞ አሪያን ወደ ህንድ ሲገቡ ከተነሱ ነቢያት መካከል የተገለጸው መጽሐፍ ቤዳ ይባላል። ቬዳ ራሱ በአራት ይከፈላል። ራሱ ሪግቬዳ የሚባላለ የመሥዋዕት የመሥዋዕት የምስጋና መጽሐፍ አለ። የአጆርቬዳ የሚባላለ የመሥዋዕት መጽሐፍ አለ። የመዞን መጽሐፍ ሳምቬዳ የሚባላለ፣ የክህነት መጽሐፍ ደግሞ አዛር ቬዳ የሚባላለ። ከዛ በኋላ ነው ፑራናዎች ደግሞ በኋላ ላይ በሁለት ምሳ ላይ የመጡት ብርሃና ፑራና የሚባላለ፣ ቪሽኑ ፑራና የሚባላለ ሲባ ፑራና የሚባል አለ። የተለያየ ፑራናዎች አሉ ማለት ከዛ በኋላ ተፍሲር ደግሞ አላቸው። ኦባንሺዳ የሚባለው የሮዣን ወደ እነሱ ወደ ህንድ በገቡበት ሰዓት ላይ ማለት ነው። የተለያየ ኦባንሺዳዎች አሉ። ቻንኪዳ ኦባንሺዳ አለ። ካቻ እየተባለ ይባላል በሳንስክሪት ቋንቋ ማለት ነው። ከዛ የተኮረጀ ነው ብዬ የማምነው። ኡስታዝ፣ ጨረስኩ። ጀዛካለ ሌላው ደግሞ ምን አለ መሰለህ ኡስታዝ እንትን ዮሐንስ አንዳንድ ላይ ሄደው ቃል ስጋ ሆነ። እኔ ብዙ ጊዜ የምጠይቀው ቃል ስጋ ከመሆኑ በፊት አካላዊ መሆኑን ማስረጃ እጠይቃለሁ የሚለው ግን ማለት አጥጋቢ አጥጋቢ ነገር ስለማይሰጡ ቃል ስጋ ከመሆኑ በፊት አካላዊ ነው ለሚሉት ማስረጃ ማለት ምን እንደሚያነሱ ልትሰጠኝ ትችላለህ? ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ አራት ላይ ካይሆሎጎስ አግኔቶ ሳርከስ ይላል ቃልም ስጋ ሆነ ይላል። አሁን ምጠይቂ ሆነ የሚለው ቃል ላይ ነው። ሆነ የሚለው ቃል በባይብል ላይ ሶስት አይነት ትርጉም አለው። አንደኛ ሆነ የሚለው ኦሪ ዘፍጥረት ምዕራፍ አንድ ቁጥር ሶስት ላይ እግዚአብሔር ብርሃን ይሁን አለ ሆነ ይላል። ሆነ ማለት ተፈጠረ ማለት ነው። ሆነ የሚለው ቃል ሁለተኛው ቃል የሚጠቀመው ኦሪ ዘጸአት ምዕራፍ አራት ቁጥር ሰባት ላይ አለ የሙሴ በትር እባብ ሆነ ማለት ነው። ሆነ ማለት እዚህ ጋር ምንድን ነው ተለወጠ በሚል ነው የመጣው። ሶስተኛ ነገር ደግሞ ሆነ ማለት ደግሞ ተፈጸመ በሚል ይመጣል። ያ ተፈጸመ በሚል የሚመጣ ነገር አለ ወይ ካልሽኝ፣ አዎ አለ። ራሱ አንደኛ ነገስት ላይ ስትመለከችው እንደዛ ነው የሚለው ነገር። በእዩ ተነግሮ የነበረው ቃል ምን ሆነ አለ፣ ሆነ ይላል። ሆነ ማለት ምን ማለት ነው ሲባል ተፈጸመ ማለት ነው። ራሱ ማለት ነው በእዩ ተነግሮ የነበረው ቃል ሆነ የሚል ነገር አለ። ሆነ ተፈጸመ ነው። ምን የሚል ቃል ነበር? ሁለተኛ ነገስት ምዕራፍ 10 ቁጥር 30 ላይ ያህዌ እዩን በፊት ቅን ነገር አድርጋልና፣ በልቤም ያለው ሁሉ በአካባቢ ቤት አድርጋልና ልጆች እስከ አራት ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው። ከዛ በኋላ ምን ሆነ? ሁለተኛ ነገስት ምዕራፍ 15 ቁጥር 12 ላይ ምን አለ? ለኢዩ ልጆች እስከ አራት ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የአምላክ ቃል ሆነ ይላል። ሆነ ማለት ተፈጸመ ማለት ነው። ስለዚህ ቃልም ስጋ ሆነ ማለት ምን ማለት ነው ሲባል በለአብርሃም ለይስሐቅ፣ ለያዕቆብ ጋር ተገብቶላቸው የነበረው ቃል ተፈጸመ ማለት ነው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ አለ። ስለ ብዙዎች እንደሚናገር ለዘሮች አይለም ስለ አንድ እንደሚነገር ግን ለዘር ይላል እሱም ክርስቶስ ነው አለ። ገላትያ ምዕራፍ 3 ቁጥር 16 ላይ ማለት ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ የምድር አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምታለና አለ። ያ ቃል የነበረው ለአብርሃም፣ ለኢስሐቅ፣ ለያዕቆብ ተገብቶ የነበረው ቃል ድንግል ማርያም ማህጸን ውስጥ ስጋ ሆነ። ሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ይሁንልኝ ስትል ቃልም ስጋ ሆነ ማለት ነው። ተነግሮ የነበረው ስጋ ሆነ ማለት አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለዩት ቃል ከመጀመሪያ የነበረውና የሰማ ነው አለ። ቃልን ሰምታልና አለ የሰማ ነው አለ። ከዛ ቃል ስጋ ሲሆን ደግሞ የሚዳሰሰው ሆነ ባይናችን ያየ ነው እጆቻችን ያዳሰሰ እናወራለናል። ስለዚህ ቃልም ስጋ ሆነ ማለት በዚህ መልክና ልክ ነው። አይ ስጋ ሆነ ሲባል ሆነ የሚል ቃል ኤግኒቶ የሚለው ቃል ተዋሃደ በሚል አይመጣም፣ ለበሰ በሚል አይመጣም፣ ጨመረ በሚል አይመጣም። በሶስት ትርጉም ነው ያለው። ወይ ተፈጠረ ነው ወይ ተለወጠ ነው ወይ ደግሞ ተፈጸመ ነው። ያንን ነው የሚያሳየው ማለት ነው። እና በባይብል ላይ ብዙ ቦታ ላይ ስትመለከችው የተናገርሁት ቃል ምን ይላል አለ ፈጣሪ፣ ይፈጸማል እኔ እናገራለው የምናገረው ቃል ይፈጸማል እያለ ብዙ ቦታ ላይ የሚናገረው አለ። ስለዚህ ያ ነው ከዛ አንጻር ነው የምንረዳው። ለምሳሌ አንዳንድ ጥቅሶችን መመልከት ይቻላል። እራሱ የተናገሩ ትንቢተ ሕዝቅኤል ምዕራፍ 12 ቁጥር 28 ላይ እንዲህ በላቸው አዶና ያሐዌ እንዲህ ይላል የምናገረው ቃል ይፈጸማል እንጂ ከቃሌ ምንም የሚዘገይ የለም ይላል አዶና ያሃዌ። ቃል ለሚለው ቃል ግሪክ ሰብትጀንት ላይ የገባው ሎጎስ የሚለው ነው። በብራይስ ዳቫር ይለዋል። ኢሳያስ ምዕራፍ 45 ቁጥር 23 ላይ እንደዛ ነው። ካሌ ካፌ በጽድቅ ወጣለችና እና አትመለስም አለ። ትንቢተ ኢሳያስ ምዕራፍ 48 ቁጥር 3 ላይ የቀድሞውን ነገር ቀጠትን ተናግር ያለው ካፌ ወጥቷል አለ። አሳይቻለሁ ድንገትም አድርገዋለሁ ተፈጽሟል አለ። ትንቢተ ሕዝቅኤል ምዕራፍ 12 ቁጥር 25 እኔ ያሃዌ ነኝ እናገራለሁ የምናገረው ቃል ይፈጸማል ዳቫር ዳቫር ሎጎስ ይፈጸማል አለ። ስለዚህ የተናገረው ቃል ይፈጸማል። ቃልም ስጋ ሆነ ማለት ተነግሮ የነበረው ቃል ለአብርሃም፣ ለይስሐቅ፣ ለያዕቆብ ተገብቶ የነበረው ዘ ፕሮሚስድ መሳያ ይመጣል ተብሎ የተባለው ዘ ፕሮሚስድ ዋን ይመጣል ተብሎ የተባለው ቃል ተፈጸመ ማለት ነው። ግልጽ ነው፣ ግልጽ ነው። እሺ በቃ ጀዛከላ። በቃ ይበቃችሁ፣ ይበቃችሁ። አሉጣ ያው ሰውን ከፕላስቲክ አይደለም የሚሰራሁት፣ ይደክመኝላ፣ ይችላል። አስቡልኝ።